ገቡ ገቡ ገቡ፣ ጨረቃዎቹ በዱባይ ምድር ስር እንግዲህ ዱባይን እያሳመሯት ይገኛሉ። እነሱ እያማረባቸው አይደለም፣ ዱባይን እያሳመሯት፣ እያሽቆጠቆጧት ይገኛሉ። የዛሬው ደግሞ ይለያል። ያበደ ያበደ ቪዲዮ ነው። ሰላምን የምትፈልጉ ፍቅርን የምትፈልጉ፣ ሰው ሲዋደድ ሲፋቀር አንድ ሲሆን የምትፈልጉ ሰዎች ይህንን ቪዲዮ ላይክ አርጋችሁ ጀምሩ፣ ሰብስክራይብ ማድርጉት። የጨረቃ ፋሚሊዎች፣ ትክክለኛ የጨረቃ ፋሚሊ የሆናችሁ የሀይሚ የቡራ ደስተኛ በቃ በነሱ ህይወት በነሱ ደስታ የምትደሰቱት ሰዎች የእውነቴን ነው የምላችሁ። እንኳን ደስ ያላችሁ። ስለዚህ ላይክ አድርጋችሁ ጀምሩ። ላይክ አድርጉ፣ በቃ ሰብስክራይብም አድርጉ፣ ኮሜንትም አድርጉ፣ ይመቻችሁ። አዎ፣ በእናታችሁ እንዴት ነው ደስ ያለኝ ዛሬ በእናታችሁ። ማለት የምሬ ነው። ምን እኔ እንጃ፣ ከዚህ በላይ ምን አለ? እኔ እንጃ። ምንም ነገር የተለየ ነገር ኑሮ እኮ አይደለም፣ ግን በቃ አንድ ሰው ባሰበው መንገድ እነዚህ ልጆች አንድ ነገር ሲያስቡ ሺህ ፈተና ነው የሚመጣባቸው ገባችሁ። አንድ መልካም ነገር ሲያስቡ ሺህ ነገር ፈተና ይመጣባቸዋል። ግን ያን ፈተና ተቋቁሞ ደግሞ ማለፍ መቻል፣ ያሰቡበት መድረስ መቻል ደግሞ በጣም ትልቅና ዋና ነገር ነው። ከዚህ በላይ ምንም ነገር የለም። እና ሀይምዬ ደግሞ ምኞቷ ጉጉቷ ተሳክቶላት ደስተኛ ሁና ከኢትዮጵያ ምድር ከአዲስ አበባ ከቦሌ ኤርፖርት ወደ ኤምራትስ ገብታለች፣ ገብተዋል ማለት ነውና ደስተኛ በመሆን ሄደዋል ብሮ፣ ለሁለተኛ ጊዜ ነው የሚሄደው። ግን ደግሞ ውበቱ ሀይሚ ስለሆነች አሁን ላይ አብረው አንድ ላይ ሲሆኑ በጣም ውበታቸው ጨምሮ የሚያምር ቦታ ሄደው የሚያምር ጊዜ እያሳለፉ ይገኛሉ ና ከዚህ በላይ ምንም ደስታ የለም። ከዚህ በላይ ምንም አይነት ስኬት የለም እና መቀራረባቸው፣ አንድ መሆናቸው የምትደሰቱ ሰዎች እንኳን ደስ ያላችሁም። ዱባይ ላይ መሄድ ብርቅ ሆኖ አይደለም። ብዙ ሰዎች እየሄዱ እየመጡ ነው። ግን ደግሞ ሄደው ቢዝናኑ የሚገባቸው ሰዎች ስለሆኑ እንኳን ደስ ያላችሁ ማለት ፈልጋለሁ። ና ሀይሚ ቁመቷ አረዘመ ማለት ነው። በቃ ሌላ ቆንጆ እንዴት ነው! ሌላው ውበት ነው የመጣው። በቃ ከውበቷ ላይ ውበት ተጨምሮ እንደ ፀሐይ እያበራች እየደመቁ፣ እንደ ኮኮብ እንደ ከዋክብት እያበሩ ነው የመጡትና በጣም ነው ደስ የሚሉት። እኔ አላውቅም፣ ደስታዬን አንዳንዴ መቆጣጠር ያቅተኛል። እኔ ታስታውሳላችሁ አደለ የሆነ ሰዓት ላይ የሆነ ቪዲዮ ሲሰራ የሆነ ነገር በቃ የሆነ ደስ የማይል ነገር ሲኖር ማለት ነው። በእውነት ብዙ ጊዜ እኔ እንባ እያቀረርኩኝ እንባዬ እየወረደ ሪከርድ ማድረግበትን ጊዜ አስታውሳለሁ። በጣም ብዙ ጊዜ እነዚህ ልጆች አብረው መሆን ከጀመሩ ትንሽ ጊዜያትን ነው የሆናቸው፣ ግን በጣም ብዙ ፈተና አልፈዋል። በጣም በብዙ ተፈትነዋል። ከዛስ አንዳንዴ ፈጣሪን መያዝ በቃ ደስ የሚል ነገር ነው። እናንተ መልካም ልብ ካላችሁ የማታሸንፉት እማትሄዱበት ጉዞ የለም። ፈጣሪ ፈቅዶ የእናንተ ጣፋንታ ይሄ ሰው ነው ተብላችሁ ከተሰጣችሁም ማንም ምንም ሊያረጋችሁ አይችልም። ማንም ምንም ሊወስድባችሁ አይችልም። ማንም በየትኛውም በኩል ቢዝት ቢጥር፣ ምን ቢል፣ ቢነሳ፣ ቢወድቅ፣ ቢፈርጥ ምንም የሚያመጣው ታሪክ የለም። ምንም የሚቀይረው ነገር የለም። ለጊዜው ጓግጭ ይላል ሰይጣን፣ እንደዛ ነው ስራው የሆነ ነገር ሊፈጠር ይችላል። እነሱን ለማጋጨት ለማጣላት ይፈልጋል። ነገር ግን መጨረሻው ደግሞ እውነት ያሸንፋል፣ ፍቅር ያሸንፋል የሚባለው ይሄ ነው። እንግዲህ ሀይሜና ብሩክ የነበሩበትን ሁኔታ ታውቃላችሁ። ከመጀመሪያ ጀምሮ የምትከታተሏቸው ሰዎች ስለ እነሱ ከሀስ ከፍ የምታውቁ ሰዎች አላችሁ። ከልብ ደጋፊ የሆናችሁ ሰዎች አላችሁ። ከልብ ደጋፊ ያልሆናችሁ ሰዎች ማ አላችሁ። በጣም የዋዥቃችሁ፣ አንዴ እውነት አንዴ ሐሰት፣ አንዴ ዛ ምልክ ነው እዚህ ምልክ ነው የምትሉ ሰዎች አላችሁ። ለእናንተ ልቦና ይስጣችሁ። አንዳንዶቻችሁ ደግሞ ከመሬት ተነስታችሁ የምትጠሏቸው ሰዎች አላችሁ። በእነሱ ደስታ ማትደሰቱ አላችሁ። ለእናንተም ማስተዋሉን ይስጣችሁ ነው የምለው። ሌላ ነገር ምንም አልልም፣ ግን ለሁሉም ሰው በቃ ደስ በቃ እኔ ላስተላልፍ የምፈልገው ነገር ሰው ደስተኛ ሲሆን ደስተኛ በቃ በዛ ሰው ደስተኛ ሰው ደስታ ተደሰቱ በቃ ፈጣሪ የሚፈቅደው ይሄንን ነው፣ የሚወደውም ይሄንን ነው። የእውነት ነው ብላችሁ የትኛውም ሃይማኖት የሚፈቅደው የሚወደው ነገር ወይም ደግሞ በቃ ፈጣሪ የሚፈቅደው በሰው ደስታ ተደሰቱ ነው በቃ። መጥፎ ነገር ለሰው ላይ አትመኙ፣ መጥፎ ነገር ከሰው ላይ አታደርጉ ብሏል እና እንግዲህ ብዙ ነገሮች ተፈጥረዋል። እንደምታውቁት እንግዲህ ከሮዛ ሌላ ሰዎችም ብዙ ሰዎችም እነሱን ለመለየት ጥረዋል፣ ብዙ ነገር አድርገዋል። እና አሁን ግን ሁሉም አፋፉን ይዞ ብዙ ነገር ቢያቅዱም ዱባይ ላይ ያሉ ልጆች እንግዲህ ሁሉም የእነሱ ወዳጅ አይደለም፣ ሁሉም የነሱ አድናቂ አይደለም። ከመሬት ተነስተን እንደምንወዳቸው ዝም ብለን በቃ በጣም በቃ ፍቅር የሆኑ ልጆች ስለሆኑ ስለምንወዳቸው ሰዎች እንዳለን ሁሉ ከመሬት ተነስተው ደግሞ እነሱ የሚጠሉ የነሱን መጋጨት መጣላት በቃ የሚፈልጉ አሰፍስፎ የሚጠብቁ ሰዎች አሉና እናንተ ሰዎችም እንግዲህ ምን የምታመጡት ነገር የለም። ሀይሚ ቡራ ጥንቃቄ አድርገው፣ የሶሻል ሚዲያ ሰዎች ናቸው፣ ታዋቂ ናቸው። በማንኛውም ሰዓት ማንኛውም ሰው ሊያገኛቸው ይችላል። ራሳቸውን ጠብቀው በጥንቃቄ አረማመዳቸው፣ አወራራቸው፣ በቃ ሁኔታቸው፣ አዋዋላቸው ራሱ የተስተካከለና ጥሩ በቃ ስነ መግባር ያለው መሆን አለበት ብዬ ነው የማስበው። ይሄ ነገር ነው። እናንተን የሚመጠናችሁን ነገር አድርጉ፣ እናንተን የሚመጠናችሁ ቦታ ተገኙ፣ እናንተን የሚመጣዳችሁ ንግግር ተናገሩ። በአጭሩ ማለት ይሄንን ነው ልናገር የምችለው እና ገና ከፍ ይላሉ ሀይሚ ብሩክ። በቃ እኔ አሁን አንዳንዴ በጣም ደስ ሲለኝ ደግሞ ማለት ነው የእውነት በደስታም ራሱን በ አንዳንዴ ይመጣብኛል የሆነ እንደዚህ ይህን ቀን ብዙ ሰዎች አልጠበቃችሁም ነበር እኔ የገመትኩት ነገር ነበረ፣ የነገርኳቸው ኢንፎርሜሽንም ነበረ። ሀይሚና ብሩክ ጥሏት ይሄዳል ወይስ ደግሞ ተቷት ይሄዳል ወይስ ደግሞ ሀይሚን በራሷ መሄድ ትችላለችን? ብዬ ተናግሬ ነበረ። ምን ይሆናል መጨረሻው? በጣም እኔም ለማየት ለማወቅ፣ ሁኔታው ደርሶ ለመስማት ጓጉቼ ነበር። ግን እማውቀው ነገር ቀድሜ ነበር ብሩክ ጥሏት እንደማይሄድ ከሄደም እንኳን በራሷ ትኬት ቆርጣ መሄድ እንደምትችል ምንም የሚያስቀራት ነገር እንደሌለ እየተናገርኩ ነበረ። ብቻ ግን እኔ ያልኩት ነገር ሆኖ በማግኘቴ ወይም ደግሞ የጠራጠርኩት ነገር በመሆኑ በጣም መልካም ነገር ነው። የተመኘውላቸው መልካም ነገር ነው የገጠማቸው። በሰላም ስለገቡ እጅግ በጣም ደስ ብሎኛል። ሀይሚዬ የመጀመሪያዋን በረራ ከመጀመሪያዋ ፍቅረኛ ጋር ከምትወደው ከሚያፈቅራት ከምታፈቅረው ሰው ጋር ይህንን ምርጥ ጊዜ ለማሳለፍ ስለወደደች ምርጥ ቦታ ለመሄድ ስለፈቀደች ጥሩ ጊዜ ለማሳለፍ ስለቀናት በጣም በጣም በጣም ደስ ብሎኛል። ሀይሚዬ ከዚህ በላይም ላንቺ ደስታ ይገባሻል። ብሩክም ላንቺ ደስታ ነው የሚጥረው የሚለፈው። እና የሰሞኑ አነጋገሩ ራሱ ይለያል። በቃ ደስ የሚል ነገር ነው የሚናገረው፣ ደስ የሚል ተስፋ ነው የሚሰጣት በጣም ከሚባለው በላይ ና ይህንን ነገር ሳላደንቅ አላልፍም እና ሁሌም ደስተኛ ሆነው እንዲኖሩ ነው የምመኘው። እንግዲህ ሰፈር ዝናብ እየመጣ ነው፣ ትንሽ ለማውራት አልተመቸኝም ግን ብቻ በመጠኑ ስለ ሀይሚ ስለ ቡራ ስላሉበት ሁኔታ እንዲሁም ደግሞ ደስታዬን ለመግለጽ ነው የመጣውትኝ። ከዚህም በላይ እንግዲህ ጥሩ ነገሮችን ሰርተው በዱባይ ደግሞ በጣም ምርጥ ጊዜያት ለአንድ ሳምንትም ለሁለት ሳምንትም ይሁን ምርጥ ነገሮችን ሰርተው ለእኛም ቪዲዮ እንደሚያስተላልፉልን ሀይሚን በሕይወቷ አይታ የማታውቀውን ደስታም አይታ እንደምትመለስ እርግጠኛ ነኝ። ብሩክ እውነት ለመናገር ከራሱም በላይ የእውነት ይንምላችሁ ለሀይሚ ደስታ ነው እየተጨነቀ የሚገኘው። ለሀይሚ ምቾት ነው እየተጨነቀ የሚገኘው። የእውነት ነው ምላችሁ። በጣም ከዚህ በላይ ምንም በቃ ምንም ነገር የለምና፣ ሀይሚዬ ደግሞ ቤተሰቦችሽን ፈቃደኛ ሁነው የማታቂው ሀገር ነው የምትሄጁው፣ ግን ደግሞ ብሩክን ተማምነው ብሩክ አለ ብለው ቤተሰቦችሽን ፈቅደው በመላካቸው በጣም ትልቅ ነገር ነው። ሁሉ ነገር ስለተስተካከለልሽ ደስ ብሎናል። የሀይሚ ነገር ነው የብሩክ ነገር እንኳን ያው ሁላችንም እንደሚሄድ እናቅ ነበረ። የሀይሚ ግን ትንሽ አጠራጣሪ ነበረ። ለማንኛውም ግን ፈጣሪ በፈቀደው ነገር ነው የምንጓዘው። እሱ ባለን እሱ በመራን ነገር ነው። እኛን ቸኩላለን። ፈጣሪ ግን አይዘገይም ና እሱ በና በቃ ፈተናዎች አንዳንዴ ለበጎ ናቸው። የእውነት የንምላችሁ መፈተን ጥሩ ነው። በቃ ተፈተኑ፣ ጠንካራ እያረጋችሁ ይሄዳል። ያ ፈተና ማለት ነውና፣ ሀይሚ ብሩክ የነበሩበትን ሁኔታ ማየት ማሰብ ትችላላችሁ። አሁን ያሉበትን ሁኔታ ደግሞ ማየት፣ በጣም በጣም ትልቅ ለውጥ ነው። ይበልጥ ፈተና አጠነከራቸው፣ ይበልጥ እንዲዋደዱ ይበልጥ እንዲቀራረቡ ይበልጥ እንዲተዋወቁ፣ ይበልጥ ይበልጥ በቃ ራሳቸውን እንዲፈታተሹ አድርጓል። እና ፈተና መምጣቱ ጥሩ ነው። ፈጣሪ ከዚህም በላይ ደስታቸውን አብዝቶት ደግሞ ትልቅ ነገር ከነሱ እንጠብቃለን። መልካም የሆኑ ነገሮች ሁሉ በነሱ እንዲገጥሟቸው ትልቁ ምኞቴ ነው። በማታ ቪዲዮ እንግዲህ በዱባይ ምድር ላይ ዘና ፈታ እያሉ በጣም ውብ ሆነው ምሽቱንም ቀኑንም እንግዲህ ምርጥ ምርጥ ቪዲዮዎችን ያቀርቡልናል። ያንን ቪዲዮ ደግሞ እስኪመጣ አብራችሁ ቆዩ። ጥሩ ነገር ነው። ማታም እስክመለስ በጉጉት በቃ እጠብቃለሁ። አብራችሁ ስለነበራችሁ ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም አንቱልኝ።